በዛሬ ቪዲዮ በአንድ ሳምንት አንድ ሺህ ሰብስክራይበር እና ከዚያ በላይ የምታገኙበትን ሜትድ ወይም ዘዴ እነግራችኋለሁ። በጣም ትላልቅ ዩቲዩበሮች ሲጠቀሙት አይቻለው። በስልካችሁም ሆነ በኮምፒውተራችሁ መጠቀም ትችላላችሁ። የእናንተን ቪዲዮ ለማየት የሚመጣው ሰው በሙሉ ሰብስክራይብ እንዲያደርጋችሁ ማድረግ እንዴት እንደሚቻል አሁን አሳያችኋለሁ። አሁን ወደ ቪዲዮ፣ በመጀመሪያ አንድ ያዘጋጀሁት እስክሪፕት አለ። እዚህ ጋር ሰብ ይላል አንደርስኮር confirmation is equal to 1 የሚል ፎርሙላ ተጠቅመን ነው ይሄንን ሲስተም የምንሰራው ማለት ነው። በስልካችሁም ተጠቀሙ። ክብሯን የአቤኒቲዩብ ተከታታዮች በመጀመሪያ ወደ ጎግል ክሮም እንገባለን። ወደ ጎግል ክሮም ከገባችሁ በኋላ www.youtube.com ብላችሁ ሰርች ታደርጋላችሁ። በዚህ መልኩ ሰርች ካደረጋችሁ በኋላ ከላይ ሶስቷ ነጠብጣብ አለች። ሶስቷ ነጠብጣብ አንዴ እናኳታለን። ሶስቷ ነጠብጣብ አንዴ ስናኳት በዚህ መልኩ ያመጣላችኋል። ዲስክቶፕ ሳይት የምትሏን ራይት ማድረግ ይኖርብናል ማለት ነው። ልክ ኮምፒውተር ላይ እንደምንሰራው እንዲሰራለን እሷን ክሊክ እናደርጋታለን። ከላይ የፕሮፋይላችሁን አይከን ያመጣላችኋል። የፕሮፋይላችሁን አይከን አንዴ እንጫነዋለን። በዚህ መልኩ ከመጣልን በኋላ ዩቲዩብ ስቱዲዮ የምትላለች ዩቲዩብ ስቱዲዮ የምትሏን አንዴ እንጫናታለን ማለት ነው። በዚህ መልኩ በዚህ መልኩ ተጭናችሁ ወደ ውስጥ ስገቡ፣ ከስር እዚህ ጋር የተለያዩ ሴቲንጎች አሉ። ከዚህ ውስጥ እኛ የምንፈልገውን አሁን ካስተማይዜሽን የሚለውን እሱን አንዴ እንጫነዋለን ማለት ነው። ካስተማይዜሽን የሚለውን ሴቲንግ አንዴ ተጭናችሁ ወደ ውስጡ ስገቡ በዚህ መልኩ ያመጣላችኋል። በዚህ መልኩ ካመጣላችሁ በኋላ ትንሽ ወደታች ዝቅንልና ዝቅ እንልና እዚች ችጋ ያለችዋን ዩአርኤል የምትላለች እዚህ ጋር ያለችዋን ዩአርኤል የምትሏን እችኛዋን ኮፒ እናደርጋታለን ማለት ነው። እዚች ችጋ ያለችዋን እችኛዋን ምልክት ስናካት ራሱ አውቶማቲካሊ ኮፒ ያደርግልናል። ስለዚህ ክቡራን የአቤኒቲዩብ ተከታታዮች በዚህ መልኩ እናንተም ዩአርኤላችሁን መውሰድ ትችላላችሁ ማለት ነው። በዚህ መልኩ ዩአርኤላችንን ከወሰድን በኋላ ቅድም ወደ አዘጋጀነው ስክሪፕት እንመለሳለን ማለት ነው። ሰብ እስከምትሏ መጀመሪያ ላይ መጥተን ኮፒ ያደረግነውን እዚህ ጋር ፔስት እናደርጋለን ማለት ነው። በዚህ መልኩ እንደምትመለከቱት ሙሉ በሙሉ አስገብቻለሁ። ይሄንን ነገር ሙሉ በሙሉ ሴሌክት ካደረግኩ በኋላ ኮፒ አድርጌ ይዟለሁ ማለት ነው። ሰብ አንደርስኮር ኮንፈርሜሽን ዚኳልስ ቱ ዋን ሚሊዮንም ሙሉ በሙሉ ማለት ነው። እሱን አንድ ላይ ኮፒ እናደርገዋለን። ይህንን ኮፒ ያደረግነውን ኮድ በቴሌግራም ሊሆን ይችላል፣ በዋትሳፕ ሊሆን ይችላል፣ ማንኛውም ፕላትፎርም ላይ ሄዳችሁ በሚሴጅ ወይ ለምታውቁ ሰው ለጓደኞቻችሁ፣ ወይም ደግሞ ግሩፖች ውስጥ እየሄዳችሁ ፔስት ትሉታላችሁ ማለት ነው። አሁን እሱ እንዴት እንደምናደርግ የማሳያችሁ ይሆናል። ለምሳሌ ቴሌግራም ላይ ልግባና አቤኒ ቲዩብ ይላል የኔ ቻና ለው። ለምሳሌ እዚህ ጋር መጥቼ ፔስት ላለው ማለት ነው። ፔስት አድርገዋለሁኝ በዚህ መልኩ እንደምታዩት ፔስት አድርጌዋለው። ከዚያን እንልከዋለን። በሚገባ እዚህ ጋር ፖስት ተደርጓል። ከዚያ በኋላ አንድ ሰው መጥቶ ይህንን ሊንክ ክሊክ ሲያደርግ ምን እንደሚፈጠር አሁን ተመልከቱ። አሁን ለምሳሌ ይህንን ሊንክ ክሊክ አደርገዋለሁኝ። አሁን እንደምታዩት ወደ ዩቲዩብ ሪዳይሬክት እያደረገኝ ነው። ዋው፣ እዚህ ጋር እንደምታዩት ኮንፈርም ቻናል ሰብስክሪፕሽን የሚል ነገር ይመጣል። ይሄ ሰው ይህንን ቻናል ለማየት ሰብስክራይብ አድርጎኝ ነው የሚገባ ማለት ነው። ስለዚህ እጅግ በጣም በቀላሉ አሁን ባሳያችሁ መንገድ ለላካችሁ ለሰው ሁሉ የእናንተን ቪዲዮ ለማየት የሚመጣ ሰው በሙሉ የእናንተን ቻናል ሰብስክራይብ አድርጎ ነው የሚገባ ማለት ነው። ለምሳሌ ለ200 ሰው ብልኩ ያንን ሊንክ ተጭኖ የሚመጣ ሰው በሙሉ የእናንተን ቻናል ሰብስክራይብ ያደርጋል ማለት ነው። ፌስቡክ ላይ የተለያዩ ግሩፖች አሉ። እዛ ላይ ፔስት በማድረግ በትንሽ ጊዜ ውስጥ ሰብስክራይበሮቻችሁን ማብዛት ትችላላችሁ ማለት ነው። ወደ ምትፈልጉት ፕላትፎርም ላይ የሄዳችሁ እነዚህን ነገር እያደረጋችሁ በጣም በትንሽ ጊዜ ውስጥ በአንድ ሳምንት ውስጥ አንድ ሺህ ሰብስክራይበር መሙላት ትችላላችሁ ማለት ነው። ቅድም ባሳየዋችሁ ፎርሙላ እጅግ በጣም ቀላል ነው። ሰብ አንደርስኮር ኮንፈርሜሽን ኢዝ ኢኳል ቱ ዋን በሚለው ፎርሙላ ተጠቅማችሁ ዩ አር ኤላችሁን ባሳየዋችሁ መንገድ ኮፒ አድርጋችሁ እዚህ ጋር ፔስት በማድረግ ይሄን ሜትር በመጠቀም ብዙ ሰብስክራይበር ማግኘት ትችላላችሁ ማለት ነው። በዚህ መልኩ ባንዶ ቻናላችሁን ማሳደግ ትችላላችሁ ማለት ነው። ይሄንን ቪዲዮ እንደወደዳችሁት እርግጠኛ ነኝ። ከወደዳችሁት ታዲያ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። በዚህ ቪዲዮ ላይ ያልገባችሁ ነገር ካለ ግሬ ያላችሁ ነገር ካለ ሳለ ኮሜንት ላይ አስቀምጡልኝ። የሁላችሁንም የመመለስላችሁ ይሆናል። በአስተማሪና በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።